ማናገር ፈልጋለሁ። ምክሉ ቡሩክን ነው አይደለ ቡሩክ ቡሩክን ወይ ቡሩክን ወይ አሁን ቡሩክ ለሁለቱም ሲጠራችሁ የምታደርግ መስልሽ ሶሲ የሚሏት ትናንትና አይታችኋል። እንግዲህ እንዴት እንደምትዩንሽ እንደነበረ ቀድማ ትመጣለች። ቀድማ ሰም በምትመጣበት ሰዓት አይሜ ደግሞ የሚሰማት እነሱ ሁለቱ ኬዝ ያላቸው የሚመስላት ይሽ አሁን እዚህ ጋር ጥፋቱ ጥፋቱ ጥፋት የማን ድርጅት ጥፋቷን የዚች ሶስት የምትባል እነሱ ሁለቱ እንዲታረቁ አትፈልግም። አይሚም ቡሩክም ሁለቱም ልባችሁ ይታዋወቃሉ፣ ግን አሁን ሶስት ነች። ነገር ሁሉ ያጭንት ያለችው የመጣችሁ እኔ እኔ ማን ሶስት ደውል ጠር ደውል ሲጠራት ልንገርሽ፣ እህቴ ደውል ሲጠጣራት አይደለ ኦኬ ደውል ጠራት ትቆይ ምንድነው አሁን ትናንትና የአንገቱን አበል ማስተካከል ቲሸርቱን እንደማራገፍ ምንድነው ይሄን እንደ ካሜራ ላይ እንዳለች ታውቃለች። በቀደም ላይ ስኩል ሀንዲኩብ ላይ ልጅ የጠራሽ አንቺ ነሽ። ለምን እሱን ጠራሽው? አይሚን ጠርተን እሱን ለምን ጠራችው? ችግር ከመፍተከበ መፍታት ከፈለጋሽ መጀመሪያ ከአይሚ ጋር ታወራና፣ አይሚ በቃ ይሄ ነገር አንድ ኮነ ሆኗል። ፕራንክ ነው፣ እንስማማ ንስማማ በትለጥማማለች እነሱ ይተዋወቃሉ። እንደፈቶት ፈቶ በሰላም ይምጡልና አትን እዚህ ጋ ማውቃለብሽ ነገር እነሱ አሁን እኔ ኤክሊት ሶስት ይባለው እኔ ሴት ልጅ ነኝ። አንድ ነገር አትሁን ሁሉ ነው ማማ ማማ ማማ ማማ ማማ ናእኔ ላይ አልፈርድም፣ ከዚም ምክንያቱም ስራ እየሰራች ነው ሴትጅ ደሞእሽ የእናቴ ስራ እየሰራች ነው። ያደለን እዚ እነሱ ሁለቱ እቁ እያሉ ነው፣ ውስጣቸው እየሻከረ ነው። ን አይሚ ሁለቱን አንድ ላይ እንድታያቸው ቡሩክና አይሚ ቡሩክና ሱሱ አይሚ ማየት አትፈልግም። በቃ ማናገር ከፈለገች ወይ ብቻዋን ሱሱን ነው ወይ ቡሩክ ነው። ገባሽ? ሱሲ ደሙ ምትሏት ምታረግም እንደተቀለሽ አይሚን ትጠራና ከዛ ቡሩክ በጎን ትጠራዋለች። ይሄ አይሚ እያናደራት የመጣው የኔ እና ስራ ነው እንጂ እኮ መታረቅ ብፈልጉ ሁለቱ መጀመሪያ ታረገች ነው ነገሩ መፍታት ብፈልጉ ብሩክና ኒብ ፈቶት ሁለቱም ማስታረቅ ነው። ምን ያችን መጥራት እ መጥራት አይደለም፣ ግን እንደፈለጉ ፈቶት ብቻ በሰላም ይምጡት እንደፈቱ እግዚአብሔር እና ትም ቅጥል እያለ ነው። አንድ ነገር ላውራ እና ብርሽ ስራ እየሰሩ አይደለም ብቻ ነው እንደሚሰሩ ዩቱብ ላይ

እኔ ምንም ባደርግ ምንም አልፈራም። ኦኬ እኔ ምንም መጥፎ ነገር አልሰራም። ግን እኔ ቤት ታወራ ብላችሁ የምታደርጉ ከሆነ የደር ነው መገቡት እንዳታወር። በቃ አንቺ እራስሽ ታውቂያለሽ። ችግር የለም በራሳችሁ ሲን አቀብራሮ ኮባ ውስጥ እናወራ። ቻው ቻው፣ ባይ ባይ። ወዴት ወዴት አትመጭም። እንደ አራ እኔ ትክታክ መንደር መቀመጥ አልፈልግም ኧረ ተይ፣ እዛም በቃ ዞርሽማ ጭንቅላትሽ ታሞ ነው። የምልዮውን ዘግቼ ለእሲና አንድ ቦታ ገብቼ ማለት አንቺ ስል ምን ተባልኩ መሰለሽ? አንቺ አፍቃሪ ነሽ ውጭ እንኳን አፈቀርኩት፣ እንደዚህ ነው የምትሉት እኮ የብሩክ አፍቃሪ ነሽ። አረፍኝ። በተለይ ሲና እኔ ልንገርሽ፣ ማለት ነው እነዚህ ጀዝ ቦርች ማለት ነው ፎቶ፣ የእሱ ፎቶ ያደረገው አፍቃሪ ነው ሊሉ ነው። በቃ አመት ሙሉ ሚመጣ ነገር የለም እኮ አዎ፣ ነው ማለት ነው። ከዛ አንድ ፎሎ አንድ ሺ ነው አላት ሺ ከዛ ገባውና ምንድነው አደርጋቸው ትላንትና ስለ እሱ ልታውሪ ነው። ከዛ ከዛም ብሎ ሲና እኔን ምላሉኝ መሰለሽ፣ ጠዋት ሲነሳ ዋ ዝም ብሎ የሃይሚን ብቻ በውስጥ የብሩክ የለም ምንም። ከዛ ልጅ ቲክቶክ ላይ ዩቱቡን ቀርጬ አምጥቼ ስቦስ፣ አንቺ ምንድነው ብሩክን ብሩክን ታፈቅሪዋለሽ ወይ ተባልኩ እና ያላችሁብነም እንደዛ ነው ያሉኝ። አንቺ የእሱ አፍካሪና ናችሁ ያላችሁን ብዬ ቀኑን ሙሉ ስቦስ ነው አልኩ። ምንም አያምጡ ምንም አይሉልኝ በቅ

ገስት ላይ የሚወራ ምናምን አንቺ ወደዋና በራስሽ ተማመኝ። ምክንያቱም ማንም አይመረሽም አንቺ ማለት ነው። አንቺ ትልቅ ሰው ነሽ። አንቺ በቃ ሁሉም ነገር ማድረግ ምችል ሰው ነሽ አይደለ? ለዛ ነው ከሀገር ያወጣሽ ይመስለኛል። ሶ ወን ልብሽ ንጹ አድርገሽ አንድ ሰው ከወደድሽ ማለት ቡኬ ናይም ከወደድሽ፣ አንቺ እየሰው ወሬ ለምን ትሰማለች? አሁን ለምሳሌ ነው ልብ ብዬስ ከልትወስድ ሞታለች ሰሜ ማን ነው የምትባለው? ሰላምና ማን ነው የምትባለው? እቺ ቆሻሻ ሴት ትና የምትሳደቡ መላጣ ላ ሞተች ብላ እግዚአብሔርን ሞተች ብላ ሁለት ጊዜ ፖሰተች። ምንም ሳላለ እኔን ማለት ነው። የሆነ ቪዲዮ ለቅቄ የብሩክን የሆነ ቪዲዮ ለቅቄ ምን ተባልኩም አንቺ ፎቶሽን ላክ፣ ልዘግዝግሻለች በእንትን ደጋግመሽ ከዛ ይለቁታል ጌታ የኡጋንዳ ሆነ የፓኪስታን እንትና አርጌ የፓኪስታኑን ፎቶ የብሩክን ፎቶ ለምን አንቺ ለምን ከነሱ ጋር እግዚአብሔርን ከዛ ንዴቱ ይወጣላታል። ዞር ትላለች ከአንቺ ዘንድ። ሁለቱም ማሪም በጣም ነው የምወዳችሁ። እስኪ ቤቴ ገብታችሁ ምን እንደምሰረው እነሱ

እንትን ይሆነ ስራ ስሰራ ቪዲዮ ተለቀቀ። ያንን ስራ ትቼ ቀን ሙሉ ቪዲዮ ላፍ ትቼ፣ ከዛ ሴትዮዋ ትጣራለች። ምን ነው ምን እያረክሽ ነው? አረ ምንም አላረኩም። ቁጭ ብዬ ቁጭ ብዬ ነው አላልኳት። አይ እናተ ሚያዋጣሽ ቅደማ ስራሽ ነው። አረ በስራዬና በስራዬና አንዳንድ ሰዎች ማለት ነው የእነሱ ቪዲዮ ሲለቀቅ አሁን ለምሳሌ እኔ በነሱ አደረደረም በጣም ነው የምወዳቸው። ትፋን ካት በጣም ነው ከዛ ግን ደግሞ ራስን አላስበልጠም ስራዬን አልተውም በላችሁ። አንደኛ ከቤተሰቦች አላስበልጠሽበት። አሁን ለምሳሌ ከቤተሰቦች ጋር ያወራው የእነሱ ቪዲዮ ከተለቀቀ የቤተሰቦች ስልክ ዘግቼ መቼም ይጄ አላይ

ይሰካሉ አንዳንዶቹ ማለት የሆነ ይደብራል። ከራሳችሁ ከይመናታችሁ እና ከቤተሰባችሁ ማንንም አታስፈልጡ። እኔ ዛብሪን ብሞት ከቤተሰቦች ጋር አላወዳድራችሁ። አሁን ደግሞ የሚታመሙ ሰዎች አለው። እነሱ ምንድነው ከራሳችሁ በላይ በቃ ለሰው ራሳችሁ ሰጡ ማለት ነው። እኔ ራሴን መቼም አሳልፌ ለሰው አልሰጥም። አሳልፌ ለሰው አልሰጥም ለማንም አልሰጥም። አረባ እዚህ ጋር ብቻ ምን ቤት